በእንጀራ እናቷ የምትሰቃየው ሉሊትን ክፍል ይዘንላችሁ ቀርበናል። እንግዲህ ወይዘሮ አልመዝ ሁላችንም የምንጠላትና በጣም የምታናድድ ነበረች። ዛሬ እንግዲህ በሰው እጅ ገብታለች። እሱም እንግዲህ ማን ነው? በዳዊት እጅ ገብታለች። እስካሁን እኔን ነኝ አሸናፊ፣ እኔ ማንማ አይይዘኝም እያለች በጣም ነው ሉሊትን ስታሰቃይ። በነገራችን ላይ በጣም ነው የምታናድደን። እኔ የሚገርመኝ የልዕልት እናት የልዕልት እናቷ ስለሆነች የውድ ድራማ ቢሆንም ግን ያው በጣም ብዙ አሰቃየታቸዋለች ልጇን ነጭ ሚዳ ነው በቃ ጧት የእንጀራ እናቷም ስለሆነች በጣም አያስጠጣቸው። ዛሬ ግን እንግዲህ ዳዊት የሚመጪ በተለይ እንግዲህ ቆመታ ቶችን አይቻለሁ እና እንግዲህ ክፍት ሰው እንደዚህ ሲያዙ እና የሆነ ነገር ሲያዝ በጣም ደስ ይላል። እንግዲህ አልማዝ አረባ ክረስ ልቀቀኝ አረባ ክረስ ነገር ስቀኝ ራ ስጠን። አንቺ ምግብ ያስፈልግሻል እንዴ? አንተ እኮ ትንሽ ልጅ ነህ። ታላቀ ንሴ ያው እንግዲህ ምግብ ምግብ ያልሆነ ትንሽ እየሰጠች ታድኝ ይበቃል ተብሎ ነው። መጨረሻ ላይ እንግዲህ እንዳያችሁት ስልክ ሉሊት ማለት ነው። ሉሊት ደወለችልህ እኮ ነው። በጣም ተናግዥናለች። አንዳንዴ ብዙ ነገር ትሰጣታለች፣ በጣም ብዙ ነገር ትላታለች። ግን መልሳ እንደዚህ ለሷ የምትወዳት አንደኛ የልዕልት እናት ስለሆነች እንደገና እንጀራ እናቷም ስለሆነች ምታለች። ልዕልት ደግሞ እናትን እየፈለገች ነው። ኤልሳ ኤልሳ ትክክል ናት ለአመቺዎቻችን። ኤልሳ ታናደዳለች። አሉ ኤልሳ ምንም ነገር ያደረገችው ነገር የለችም። ወይዘሮ አልማዝ እንደዚህ በሰው መገኘቷ እንደሆነ ደግሞ በጣም ደስ ይለኛል። ለእልፌ ደግሞ እንግዲህ እናቴ ነው የትነው ያደረጋቸዋት እናቴ ነው የትነው የደበቅካቸዋት ብለው ያዙ ልቀቁ እያለች ነው። ለእልፌ አርፎች ተቀመጭ ማለት ነው። እናቴሽ በጣም የብዙ ሰው ህይወት አደጋ ላይ ያጠላለች። አሁን ደግሞ በነገራችን ላይ እኔ አሁን የተረዳሁት አልማዝ የሆነ ነገር ከሆነች ድራሙ ያበቃል ብዬ እንትናለሁ ግን ድራማው ማብቃት የለበት። ለምን ብትሉ አልማዝ ከድራማው ውጭ ከሆነች ድራማው ያብቃል ወይም አያምርም፣ ወይም ከተያዘች ወይም በኮርሱጅ ከሆነች እንግዲህ ሊያምር ይችላል። ከሊት ከሊት እኔ በጣም የሚያናድደኝ ዝም ብሎ በቃ ወዲህን ወዲያ ወዲህን ወዲያን የሚያምትን የሚለው አሁን፣ እሱ የአባቱ የገደለችው አልማዝ ናት። ግን እሱን ባለፈው አልማዝን አግቷት ነበረ ግን ምንም ነገር አላደረጋትም። ግን አሁን ማን ነው ጀግና? አሁን ድራሙ በጣም እየተጫወት ነው። በተለይ ሌሊት በፊት በጣም ታነግቶ ነበረ ድራሙ በጣም አፍልቶ ነበር። አሁን ማን ነው ድራሙ እያደመጠ ያሉ ዳዊት ዳዊት እና ኤልሳ ኤልሳ ብቻ እነሱ እንግዲህ ሁለቶች ብቻ በጣም ደስ ይላል። አልማዝ የሚመስለው የከተመች ለኤልሴናት ለኤልሴ፣ ደግሞ እናቷ በመያዟ በነገራችን ላይ ደስ ይላት ነበር። አልማዝ ካልተያዘች በጣም የብዙ ሰው ህይወት አደጋ ላይ ተጥላለች። እና እንግዲህ እስቲ ቀጣይ ደግሞ ከእነሱ ቤት የምናየው ይሆናል። ብቻ እንግዲህ ዛሬ ወይዘሮ አልማዝ ስለተያዘች በጣም ደስ ይለኛል። እንግዲህ ሁላችሁም ደስ እንዳላችሁ በተለይ እንደዚህ በጣም ግፈኛ ሰው ሲያዝ ደስ ይለኛል። ብዙዎቻችሁን አይቻለሁ። ኮሜንት አልማዝ ውጫ ና አገኘች፣ አልማዝ ውጫ ና አገኘች፣ ዳዊት ይመች፣ ዳዊት ይመች እያሉ ነው። ዳዊትም እንግዲህ ከቤት መጣ ነው።

እሱም ተደናግሯል። እንደዚህ ግን መሆን የለበትም። ግን አንዳንድ ጊዜ ይሄ እንትን ስም እኔ እንደገባኝ ማለት ነው አልማዝ የልዕልትነት አትመስለኝም። እንግዲህ ታቁን እስከ ስር ወይ ከወጣች በኋላ እስቲ አብረን የምናየው ይሆናል። ቤተሰቦች ወይም አዲስ ከሆናችሁ ሰብስክራይብ በትን ያደርጋችሁ። ግን አሁን ደግሞ ድራማው በጣም ደስ እያለ እና በፊቶች እያየነው ስንጣበቃቸው እነሱ ተረከው አይለቁም።

ከሊድ እነሱ ግን ያሰው ከሊድ ያፈናት ነበር የመሰለኝ። የኛ እንዳዊት ምንም ነገር አልጠበቆትም ማለት ነው። እና ብቻ እንግዲህ ደስ ብለህኛል ይህን ጀግና ግን በጣም በጣም አሰቃይቷ ታግኝ። እንግዲህ ይሄ ድራማ በሀገራችን የሚሰራውን ጎን ነው። እነሱ የሚያወጡት እና ይመችህ ብለናል የኛ ጀግና ነው።